ወዳጆቼ እንዴት ከርማችኋል? እንዴት ሰንብታችሁልኛል? እኔ ያለሁኝ እግዚአብሔር ይመስገን ሰላም ነኝ። ዛሬን በአዲስ የምግብ ሥራ ተገናኝተናል። ዛሬ የምግብ ሥራች ነው አዲስ የእንጀራ ሬሲፒ ነው ይዤላችሁ የመጣሁት። ከዚህ ቀደም ነግሬያቸዋለሁ የሆነ የእንጀራ ሬሲፒ ያገኝች ያለው እሱ እየሞካከርኩኝ ነው ከተሳካልኝ ይዤላችሁ እመጣለሁ ብዬ ነበረ። በተናገርኩት መሰረት ስመልስ ስቀልስ ስሞክር ቆይቼ ቆንጆ አይነት ይወጣልኝ አለኝ። እስከነ ልኬቱ ይዤላችሁ መጥቻለሁ። ስለዚህ እሱን እንዴት ነው ምናዘጋጀ የሚለው ነገር አብርና ያለን አታችሁ። ከዛ ሁሌ እንደምናደርገው ያው የሊጣ ቦሃክ ዘዴ ጥቂታችን እዚህ ጋር እንደዚህ እናዘጋጃለን። ከዛ እርሾ እንጨምራለን። ከዛ ከቧንቧ የወረደው ውሃ ነው የምጠቀሙ። ምንም ለስ ማድረግ ምናምን እንደሌላ ጊዜው አያስፈልገንም። እኔ በደንብ እንዲያሸው እንዳደቅመኝ ማለት ነው። ስለሰነፍኩ በማሽን ማቦካ፣ እናንተ በእጃችሁ ማቦካት ትችላላችሁ። ዋናው ማሽታችሁ ነው። አሁን ይበቃል። በደንብ አድርጎን ያሸው አሳያችኋለሁ እንዴት እንዳሻው ላሳያችሁ ይታይቸዋል። እንደዚህ ጥቅል እንደሚባለው ማለት ነው። እናቶቻችን ጥቅል ሊሉ የለ የጤፍ ምንድን ነው ስሙ ቡኮ ሊያቦኩ ሲሉ ጥቅል- ልጠቀል ይሉ ይላሉ እና እንደዛ አይነት ነገር ነው። ደም ባሩ ያሽው ላይ ተቀለደው። ለማንኛውም እኔ ስለማይበቃኝ ይሄ ያቦኩ እቃ ይበለብጣዋል። እንደዚህ ያስመልኩ ጥቅላችንን ገልብጠናል። ታቸዋል። እንደዚህ ሊሆነው። ስለዚህ በእጅ እንደዚህ አስተካክለውና ከድ አስቀምጠዋል። የምንታያቸዋል ከድረ ለሶስት ቀን እናስቀምጣለን። ሶስት ሀያ አራት ሰዓት ዛሬ ሶስተኛ ቀኑ ነው። ሊጣችን ሶስት ሀያ አራት ሰዓታትን አሳልፏል። ከዛ የምናደርገዋል መሰላችሁ እንደዚህ ውሃ አድርገንበት ከላይ ስለዚህ አድርገን እናጥመዋለን። የሻገተ ምናምን ነገር ካለ ድንብ አድርገን ከላይ እናጸዳዋለን። በደንብ አድርገን ነው የምናጥበው። ሁለተኛም ሶስተኛም እንደዚህ እየጨመረ እናጥበዋለን። ጠንካራ ሌት ስለሆነ እንትን አይልብንም። ወደ ውስጥ አይገባም ውሃው። ከዛ አሁን እጄን ሳላስገባ እንደ ሌላ ጨምሬው ውሃ አለቀልቀዋለሁ። አሁን በቃ ሊጣችንን እናቀጥናለን። ከፈለጋችሁ በእንደዚህ አይነት ማሽን ካልፈለጋችሁ ደግሞ በእንቁላል መምቻው በዚህ በዊስከሩ በእጅ የኤሌክትሪክ ያልሆነው ማለት ነው በሱ ማድረግ ሻላችሁ። ግን ዋናው ቁም ነገሩ ሊጡ በደንብ በደንብ መመታት አለበት። ልክ ስናቦካ በጣም እንዳሸነ ሁሉ ማለት ነው ሳልነግራችሁ ውሃው የምንበጠብጥበት ከቧንቧ የወረደ ውሃ ነው። ምንድን ነው ከፍርጅ የገባ ቀዝቃዛም ያልሆነ ወይም ደግሞ በሳት የሞቀ ያልሆነ ኖርማል የማርቤታችንን ቴምፕሬቸር ያለው የቧንቧ ውሃ እንጠቀመ። ልክ በእንደዚህ አይነት መልኩ ለመቀዳት እንደሚያመች አድርገን አቀጠን ነው። በኋላ በቧንቧ ውሃ እና በዚህ ከመታ ነው። በኋላ ምን እናደርጋለን መሰላችሁ? እኔ የተጠቀምኩት ዱቄት በዚህ ኩባያ አምስት ነው። ስለዚህ አንድ ከግማሽ ውሃ እዚህ ጋር እጥድና አስጥላለሁ። ስለዚህ እናንተ በተጠቀማችሁበት ኩባያ አስር ከሆነ ሶስት አንድ ከግማሽ ነው፣ ከእናንተ ጋር እያወራሁኝ ከግማሽ እንደዚህ አረግና እጥዳለሁ። ስለዚህ እናንተም አስር ከሆነ የተጠቀማሽ ኩባያችሁ ወይ በብርጭቆ ማለት ነው ሶስት ኩባያ አብሲት ትጥላላችሁ ማለት ነው። አምስት ከሆነ አንድ ከግማሽ ውሃ ጥዳችሁ አብሲታችሁን ትጥላላችሁ ማለት ነው። ከዛ ውሃው እንደዚህ ሲፍለቀለቅልን ይሄ የሁል ጊዜ አብሲት ሲጣል የሚደረገው ሂደት አለ። ሊጡን ይውት እንደዚህ እንደሚቀድ አድርገን ነው የምናቀጥነው ነው እንጂ እስከ መጨረሻው አናቀጥነውም ነው። ከዛ ግማሽ ኩባያ ወስድና እዚህ ካቀጠንኩት ፊት ላይ አፍስቴ እንጥላለሁ። በቃ ልክ እንደዚህ ሲንተከተክ የመጀመሪያው መንተከተክ ሲያደርግ እናበቃለን። ከላይ እንደዚህ ውሃ አርከፈከፍበት እና ከላይ ቅርፊቱ እንዳይደርቅ ማለት ነው። እዚህ ጋር አቀዘቅዘዋል በመጀመሪያ ማለት ነው። ከዛ ሲበርድ ፍርጅ አስገብቼ በደንብ እንዲቀዘቅዝ አርጋለሁ። ይታያቸዋል። በእንደዚህ አይነት መልኩ በርዷል። ስለዚህ ድምድም ብሎ ስላለ እሱን እንዳይጓጉልብን በደንብ አድርገን እንመተዋለን። ውሃም ምናረግበታለን ከዛ በእንደዚህ አይነት መልኩ በደምብ አድርጌ ከመታወት በኋላ ውፍረቱ እንዴት እንደሆነ ውሃ ጨምሬ ማለት ነው። እንደዚህ አያችሁት በእንደዚህ አይነት መልኩ ጨምረውና ከዛ አዋህደዋለሁ። ይታያችኋል ሊጡ ከታያችሁ ውፍረቱ አላቅም እንደሚጋገር እንጀራ ሳይሆን ለመቀዳት እንደሚያስችል ብቻ ትላንትና እንዳቀጠን ነው ማለት ነው። በእንደዚህ አይነት መልኩ ነው፣ ምክንያቱም አሁን እንደሚጋገር አድርገን ሊጡን ካቀጠን ነው ሊጡ ቅጥን ይልብናል። እንደውም በትክክለኛው አባባል ሽር ይላል ሊጡ ይባላል ሲቦካ። ስለዚህ ልንጋግር ስንል ነው ሊጡን የምናመጣጥነው ወይም ደግሞ እንደሚጋገር አድርገን የምናቅጥ ነው። በእንደዚህ አይነት መልኩ እንዲቦካልኝ አረጋለሁ። አሁን በቃ ኩርፍፍርፍ ይላል። ከዛ በኋላ የዛን ጊዜ እንጀራ መጋገሩን እጀምራለሁ ማለት ነው። ዝም ካለው ኩርፍርፍ ብሎም እንደገና ምንድን ነው በወቅቶ ይመለሳል። ሳይመለስ ነው እኛ መጋገር በቃ። የዚህ የእንጀራ መጋገር ትልቁ ዘዴ እኔ በጣም ትልቅ ለውጥ ነው ብዬ የማስበው አብሲቱን በጣም ማቀዝቀዝ። ሌላ ጊዜ እንግዲህ ለስም አይነት ነገር ሲቀዘቅዝ እንጨምራለን፣ ግን ያን ያህል ፍሬሽ ጨምረን ምናምን ሞክሬ አላውቅም፣ ውጪ አስቀምጬ ነው። ሁለተኛው ነገር ደግሞ በጣም መመታት ይፈልጋል እኔ በፊት በእንደዚህ መልኩ መጥቼ አላቅም። እንደዚህ ጊዜ ሰጥቼ ማለት ነው። ስለዚህ በእናንተም በደንብ አርጋችሁ የምትታርጋችሁ በደንብ እስከሚኩረፈረፍ ድረስ ይታያችኋል። ከአሁኑ ራሱ ጀምሯል። እንደዚህ እስከሚሆን ድረስ በደንብ መታችሁ፣ በማሽናችሁ ወይም ደግሞ በእንቁላል መምቻችሁ በደንብ አማስላችሁ፣ የዛን ጊዜ ቆንጆ አይነት እንጀራ ማግኘት ትችላላችሁ ማለት ነው። ይህ ደግሞ የኔ እንዴት እንደሚሆን የምናየውን አላብረን አሁን ቅድም ያቀጠነው ሊጥ እንደዚህ እንደምታዩት ኩፍ ብሏል። ታያቸዋል፣ ኩርፍፍ ብሏል። ያችሁት ከዛ አሁን እንደሚጋገር አድርጌ ውሃ የጨመርኩኝ የቧንቧ ውሃ አሁንም አቀጥነዋለሁ። እስኪ በጭልፋ ላየው። አንዳንድ ጊዜ አረፋው ያታልላችኋል ወፍራም ነገር ይመስላችሁ እና አረፋ ስላለው፣ ከዛ በኋላ ግን ሊጡ ሽር ሊሆን ይችላል። ግን ትንሽ አሁን የሚያስፈልገዋል። አሁን የሚበቃ ይመስለኛል። እያየን ደግሞ አስፍቼ አንድ እንጀራ ወፍራም ከሆነ እቀጥላለሁ። እጅ ላይ እንዴት እንደሆነ አይቼ ሳዙር ከዛ ምጣዳችንን እናሰማና ያው የምጣዱን ቴምፕሬቸር ልነግራችሁ አልችልም። ይሄ በዚህ ያክል ብዬላችሁ አልችልም ለማለት ፈልጌ ነው። ምክንያቱም እንደ የቤታችን የኤሌክትሪክ ኃይል ይለያያል አይደል። ለምሳሌ እኔ ዛሬ 296 ላይን ያደረኩትኝ አይቼ በጣም ምንድን ነው በጣም ከሰማና በጣም የሚግል ከሆነ ቀንሷለሁ እስከ 280፣ 285 ድረስ መጋግራለሁ። አለብዛ ደግሞ ቅዝቅዝ የሚል ከሆነ ምጣዱ 300 ማድረግ ይጋግር ይችላለሁ። ለማንኛውም አሁን እንጎቻ እንሞክርና ሊጡ ምን ውሃ ያስፈልገዋል አያስፈልገው? የሚለውን ነገር እናያለን። ቆንጆ ነው፣ ይዞራል። ግን ደግሞ ትንሿ ውሃ የሚጨምርበት አይጠላም፣ ማይጠላም አደለም። ትንሽ ሳሳ ያለ አይነት እንጂ እንድናይ። ረረ ይታያችዋል፣ ምን አይነት አይን እንዳለው ተጋግሬ ላሳያችሁ። እዛን ከድነዋለን። የመጨረሻ ሀይለኛ እንጀራ የሆነው በጣም አሪፍ። እኔ ምን ለውጡ በቃ መመታቱ ነው እንጂ ይሄ የምናውቀው አይነት እናቶቻችን ሲጋግሩበት የነበረው አይነት ዘዴ ነው። አይ ወፍሯል፣ በጣም ወፍሯል። ይሁት ግን አይኑ ታይቷል። ምን አይነት እንጀራ እንደሆነ ግን ወፍሯል። የሊጡ ላይ ውሃ ጨምራለሁ። ቀላችንን እንደዚህ ድፍን እናደርጋለን? እናርጋለን። ኧረ በስመ አብ፣ በሕይወቴ እንደዚህ አይነት እንጀራ ጋግሬ አላውቅም። አሁን በደንብ አድርጌ ሊጡን አገጥኛዋለሁ። ቢደረብ ራሱ ችግር የለውም፣ ምን እጄ ሳዞር ሊጡ በሊጡ ላይ ቢደረብ ያን ያህል ወፍራም እንጀራ አይሆንም። ደምበኛ የዶሮ ማባያ እችኛ እንጎቻ ነገር ነው መጋግራት። ለእርሾም በጣም ብዙ ነው። እንጀራ ደግሞ ከጋገርኩት እርሾ አይተርፈኝም ለዛ እንደ ልጅነታችን እንጎቻ አጋግራለው ማለት ነው። የምንሹ አስተረኩኝ ማለት ነው። እንደዚህ የሚያክል ይበቃኛል። ቤቴችን እንጎቻ ለመጋገር ያለ ግፊያ ያለ መሯሯጥ፣ ተረኛ በተራ በተራ አላስጓገራችሁም እናቶቻችሁ? እህት ካለቻችሁ ከታችሁ ጋር አንድ ሲጋገር አንድ ሰው አንድ ሲጋገር አንድ ሰው አሁን እንጀራችንን ጨርሰን አልጋግረን ያው ከሽ እንደዚህ በመሶብ ይዤ መጥቻለሁ። ለማሳየት ያክል አቅርቤ ታሳያችሁ። ይህንን ይመስላል ታያቸዋል። እንደው ቆራርጬ ቪዲዮን አሳንሼ አቀረብኩላችሁ ነው እንጂ በቃ ለማሳየት ከመፈለጌ የተነሳ ስንት ጊዜ ወደ ካሜራ አቅርቤ እንደቀረጽኩኝ ዛሬ እኔ ያለም ነው የምናውቀው። ለማንኛውም ግን የውላችሁ እንደዚህ ዝንፍል ያለ ታያቸዋል። ከምንም በላይ ስስ እንጀራ በቃ እኔ በጣም ናፍቆ የነበር ስስ እንጀራ እንጀራ ካያችሁት ወፍራም ነው። ያን ደግሞ የማደርግበት ምክንያት እንደነገርኳችሁ በጣም ሴቭ ሆኖ ያገኘት የእንጀራ አገጋገር አብሲል ሳልጥር የመጋግረው እንጀራ ነው ማለት ነው። እሱ ደግሞ ችግሩ ምንድን ነው? ሊጡን በጣም አትችሉም፣ ከምጣዱ ላይ ያወጣላችሁም። ከዛ በተረፈ ይደርቃል። ለረጅም ጊዜ አስቀምጣችሁ እንደዚህ በመሶ መመገብ አትችሉም፣ እና ለዛ በጣም ትንሽ ትንሽ እንጀራ የምትጋግሩት የትንሽ መጋገሩም ያን ያህል ችግር አልፈጠረብኝም። ግን ይሄ ስስ እንጀራ ያለማግኘቱ ጉዳይ ሌላው ቤተሰብ ነው ይመስለም። ግን ያው ትንሽ ትንሽ አለ አይደለ የተሻለ ደግሞ ዘዴ ካለ በእንደዚህ አይነት መልኩ ብሰራና በቃ የሆነ የሀገር ቤት አይነት የመሰለ እንጀራ ይሄ ዶሮ እንጀራ የሚባለው አይነት ነገር ማለት ነው። ዶሮ የለንም እንጂ ዛሬ እንደሱ አይነት እንጀራ ብጋገር ነው ደስ የሚለኝ እና የእውነት ይሄንን ዘዴ ሳገኘው በጣም ነው ደስ ያለኝ። እኔም ሰው ነግሮኝ ነው ግን ደግሞ ተነግሮኝም አመጣላችኋለሁ እንኳን ካልኩኝ ስንት ጊዜ ነው፣ በቃ ስሞክር እርግጠኛ ለመሆን ማለት ነው። አንዴ ሲወጣልኝ ከዛ ይሄ ነገር ዛሬ በእንድል ነው ወይም የእውነት ይወጣሉ ይሄ እንጀራ ምናምን እያልኩ ማለት ነው። በየሳምንቱ የሆነ እየጋገርኩኝ አይቼ በጣም እርግጠኛ ስለሆንኩኝ ነው ይሄንን ዘዴ ይዤላችሁ የመጣሁት እና ይሄንን ዘዴ የእውነትን እምላችሁ ስሩት፣ ተጠቀሙበት። እኔ እስከ ዛሬ በእንጀራ እርግጠኛ ሆኜ አንድም ቀን አውርቼላችሁ አላውቅም። ከዚህ በፊትም የእንጀራ ሬሲፒ ሳሳይ እኔ የሚወጣልኝ ይሄ ነው። ይሄ ግን ችግር አለበት፣ ይደርቃል። ብዙ ቀን መቀመጥ አይችልም። ማሞቅ በሻ አለባችሁ ብዬ እንዴት እንደማሞቅ ራሱ አሳይቻችኋለሁ። ውሃ አፍልቼ እና ያ ያ ችግር እንዳለበት ተናግሬ ነው። እንደዚህ በሙሉ ልቤ በጣም አሪፍ እንጀራ፣ በጣም ቆንጆ ሬሲፒ፣ በጣም ምናምን ብዬ ያስተዋወቁት የመጀመሪያ የእንጀራ ሬሲፒ ነው እና ሁላችሁም የሆነ ትሰሩና ብትጠቀሙበት በጣም ደስ ይለኛል። እንደ ቆንጆ ቪዲዮ ደግሞ ደግመን እስከምንገናኝ ድረስ አዲስ ናቸሁ ቻናል ቻናል እንኳን ዳችሁ ሰብስክራይብ ማድረጋችሁ እንዳትረሱ። የሰራሁትን ደግሞ ካደነቃችሁ ይህን የመሰለ የእንጀራ ሬሲፒ አደነቃችሁ ላይክ ባረጋችሁ አትርሱ። አስተያየታችሁን ጻፉልኝ። ደህና ሁኑ። እስከሚቀጥለው ቪዲዮ ድረስ ሰላም ሁኑልኝ። ባይ ባይ።